ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እንዲሁም ለቤቷ አዲስ የሆናችሁ የዶል ምልክቷን በመጫን ቤተሰብ የሆኑ እንግዲህ ክፍል መቶ አስራ አምስት አፍላ ድራማ ተለቋል ማለት ነው። አፍላ ድራማ ወይም ላይፍ ስኩል ይላል ማለት ነው። ወደዚህ ይገባል ከማለት በፊት እንግዲህ ከምንም በላይ ዘናና ያለን የሚገርመው ነገር እንደዛ የምትገረገረው ገረገረው ቤዛ ያሬድን ፍቅር ተቀበለችው። እባፏ ባትናገርም ኦኬ ብላ ቃል ገባ። መጀመሪያ ግን የያሬድ ድሮዋ ፍቅረኛ አርግዣለሁ ስትላት በድንጋጤ ፌንት ልሰራ ነበረ። ከሷ የተለያየንበት ምክንያት አርግዤ ነው ስትል እንዴት የሚል ጥያቄ መጣባት። እሷም ግን አይ እኔ ያሬድን ለማስቀናት ብዬ ከሹፌሩ ጋራ በመነካካት ከሱ ሳረግዝ ነው የተለያየሁት፣ ለማለት ነው ከያሬድ አይደለም። ስለዚህ እኔና ጽጌ ያመጣ ነው እንትን ነው አንቺን ለማስቀናት ብለን ያሬድ ጋር ምንም ሪሌሽንሽፕ የለንም፣ በማለት ትላታለች። የመጀመሪያው እንግዲህ ላይ ነበረ ያበቃው። አሁን ደግሞ ወደ ቡቸራ ወደ ቡቸራ ሙዚቃ እወስዳችኋለሁኝ። እንግዲህ ፔርሚላ ዘፈኑን እንጂ እሱን አትወድም፣ ለጀሪ ዘፈነላት ብላ ልታለቅስ ደረሰች። አሁን ላይ እስኪ ወደ ቡቸራ ሙዚቃ ልጋብዛችሁታ። ሆኖ እድል ቢያስተያየኝ የኔነሽ እጅ ነስቻለፍኩ ሌላ ምን አቅማለኝ የኔነሽ ቤታችው ብመጣ አልተመቸሽም እንዴ? አረ በጣም ቆንጆ ነው። ግን ግን ምን እኮ ትርቴ አይ ምን እያደረክ እንደሆነ ስለገኝ ትሻል እንትን ሻይ ቤት ዳይሬክተሩ ጋር ቡና አድርሽ እየተመለስኩ እዚህ አሁን ስለሱ የጠየቀ የለም አንተ እቺ እኮ ጀሪት ባይ እቺ ጀሪ ትባላለች። የዛኔ ጎዳና ላይ ያለው ነው ምናምን ዘፍናቸውን ዘፈኖች ዘፈንልኝ አለችኝ። እና እንትን አንቺ መጣሽ አሁን አንቺ እና ይህንን ዘፈን ነው ምን ዘፈነለች አንዴ አው አው ትርቴ እንዲ ችግር አለ እንዴ? ይሄ ዘፈን እኮ ለሷ አይገባት። ምን ማለት ነው? አንቺን የጠራሽ የለም። እሷ ያል ወሬሽ ውስጥ እያስገባሽ አይመለከትሽም ትይኛለሽ እንዴ? አሁን ስነ ስርዓት ይሄ ነገር ሳላስበው ለፋጃቸው ነው እንዴ? አንተ ግን ቆይ፣ ምን አይነት ልጅ ነህ? እንዴት ለእኔ የምዘፍነውን ዘፈን ለሌላ ሴት ዘፍናለ እንዴ? እኔ ምን ላደርግ ትመጫለሽ ብዬ አላሰብኩም። ማለት እንደውም እቅጩን ንገረኝ ካልሽኝ አንቺ ሙዚቃዬን ን እንጂ እኔ መቼ ከጅለሽ ታውቂያለሽ? እና እና ማ በቃ ቆሜ ከምቀር ብዬ እድልን እየሞከርኩ ነው። ብቻ የርሜ አልፈልግም ማለችኝ ብለህ እሷን እየጀነጀንክ እንዳይሆን እስካሁን እንደዛ ላሰብኩም። አንቺ ግን አው ቆንጆ ናት ቻሳ። እኔ አልገባኝ፣ አንቺ ምን ሆነሽ? ቆይ ምንስ በሆነ አንቺ ምን አገባሽ? ቆይ ትፈልጊያለሽ እንዴ? እስካሁን ድረስ እንደ እሱ አይነት ሀሳብ አልነበረኝም አረ ከዚህ በኋላስ፣ ከዚህ በኋላ ምናልባት ሊኖረኝ ይችላል። ምን አልሽ? አንቺ ሰምተሻል። ለማንኛውም ቦችዬ፣ የዘፈንክልኝን ዘፈን በጣም ነው የወደድኩት። ሌላ ጊዜ ደግሞ ሌላ ዘፈን ትዘፍንልኛለህ? አረ ምን ገዶኝ፣ እናታለም ባይ ቦችዬ የኔ ሳምቡሳ የኔ ቆቀር፣ አካሄዶ ራሱ እኮ እንዴት እንደሚያምር የኔ እርጥብ ታልኳት ወይ። የኔ ቆቀር አለሽ እንዴ ምንድነው ያልከው? የኔ ቆቀር ነው ያልከኝ ወይ? የኔ ነገር ለምዶብኝ እኮ ነው። የኔ ሳምቡሳ ማን ነው የኔ ትርታ ሰማኛ፣ አለ ቦቻራ። ከአንተ እንደዚህ ነገር አልጠብቅም ነበር። እሺ፣ በጣም ነው ያዘንኩብህ። ደሞ እኮ የፍቅር ጥያቄን እስከዛሬ ድረስ ያልተቀበልኩ ልፈተነ ብዬ ነበር እና በሚያሳዝን ሁኔታ አንተ ግን ፈተናውን ወድቀሃል። እንዴ ስለ ዘፈንኩላት ነው? ምን እንዳደረክ ራስ ታውቀዋለህ። ለማንኛውም በጣም ነው ማዝናሽ። እውነት አይ ማማር ግን ቅጥል ላደረጉሽ አይደለ? እኔ ስንት ዘመን በራችሁ ላይ ብርድ እንዳልጠጣው። አሁን ደግሞ ያስቀናና ሁሽ፣ እንዴት እንደማቃጠልሽ ያሳይሻለሁ። ለኔ ወቸራ። እንግዲህ እዚህ ጋር እንዳያችሁት ፔርሜላ በጣም ተናዳለች። እንግዲህ ጄሪም ደግሞ አቃጣይ ናደህና ማለት ነው ጀሪም እንግዲህ ቡቸራን ጉንጩን ስማው ሄዳለች ማለት ነው። የዚ ጊዜ ማነች ኢምፔርሜላ ማለት ነው እንግዲህ የሀብታን እንደ ዘለጥጥ ሆና እንትናን አፈቀርኩኝ ማን ነው ሚኪም ብላ ነበር እዛ ትምህርት ቤት የመጣዩ። ለሷ ግን አፈቀርኩሽ ብሎ እቤቷ ድረስ ሄዶ ልብስ ተውሱ ሁሉን ነገር አድርጎ ሄዶ እንትን ይዘፈነላት ልጅ ነበረ ማለት ነው። ስለዚህ አሁን ላይ እንግዲህ ያለው ነገር ሽስሙ እሷ እያባባሰችው ጄሪ ካሁን በኋላ እንግዲህ አፍቅሬዋለሁኝ ከሱ ጋራ ልጀምር ነው ብላ ቃላት ሄደች። የዚ ጊዜ ቡቼም እንግዲህ በጣም ደስ ብሎት እንደዚህ ስትን ጨረጨሬ እኔን እኮ ዘፈኔን እንጂ እኔን አትፈልግኝም። ስለዚህ ጎዳና ላይ ሁኜ የዘፈንኩትን ዘፈን ዝፈንልኝ አለችኝ። ስለዚህ ዘፈንኩላት በማለት የዚ ጊዜ ፔርሜላ በንዴት እና በንትን ወዴ ብማኔ ግን ፍቅርህን አልቀበልም አላልኩም ነበር። ነገር ግን አንተን ገና ፈተና ላይ እናተቀበል ሲንችላ ልፈትንህ ነበረ አንተ ግን ወርቅሃል ፈተናውን ብላ መለሰችለት ማለት ነው። የዚ ጊዜ እንግዲህ ቡቼም በመቃጠሉ ደስ ብሎታል ማለት ነው። አሁን ላይ እንግዲህ ያለው ነገር ይሄ ነው ማለት ነው። ካሁን በኋላ እንግዲህ ማነች ፊዮሪንና ፊዮሪን ለማገት ነበረ እሷና ጽዮ ጽጌ ልበል፣ እሷና ጽጌ እየተወያዩበት ያሉት የነበረው ነገር ግን ይህን ስትላት እኔ ብዙ ስራ አለብኝ። ምክንያቱም ካሁን በኋላ ምንድን ነው ያለችው? ካሁን በኋላ እንግዲህ ጽጌም ብዙ ስራ እንዳለብን ሰቢ እንትናችንን ሳና ክብራችንን ሳናስመስልስ አንቀርም፣ ብዙ እንትና ያለብን አለቻ። ቢሆንም አሁን ላይ ግን ጀሪ የምትባለው ልጅ የእጇን ማግኘት አለባት እንጂ ካላፈቀርሽው ታዳንጭ ይሄ ቅናት ነው እንዴ ምናምን ስትላት፣ አይደለም። ስለዚህ እሷን ለጊዜው እነሱን እንትን በልና ማድረግ ያለብንን ነገር ጀሪ ላይ ማድረግ አለብን፣ እርምጃ መውሰድ አለብን የሚል ምክክር አድርገዋል ማለት ነው። አሁን ደግሞ እንግዲህ መስተፋቅር ወደ ተያዘች ሁለተኛ መስተፋቅር ወዴ ሂዋን እንሄዳለን። ሂዋን እንግዲህ በመስተፋቅሩ ታማለች በጣም ተይዛለች። አሁን ላይ እንግዲህ በጣም በቃ በጭንቀትና በእንትን ውስጥ ናለች። እሱንም እንዳትናገሩብኝ እያለች ነው ያለችው ማለት ነው። እስኪ ወደ ሂዋን ወዴ

አላቅ ቆይ፣ ግን እሱ ምን አይነቱ ስግብግብ ነው? ሁለት አፍቃሪ ምን ያደርግለታል? ለዛውም ደግሞ ሁለቱን ፍቅረኛ ያላቸው ልጆች። የኔ ቆንጆ አንቺ ብቻ ተረጋጊ፣ እኔ እንዴትም ብዬ የሆነ መላ አላጣም። ቢሆንማ ጥሩ ነበር። እኔ ራሴ መላገኝ ብያል። እንዲ መላፈ ጃዝ አምላ። ለካ ዘፋኞቹ ወደው አይደለም ወይ መላ ወይ መላ ብለ የዘፈኑት። ቆይ፣ አንቺ ምንድን ነው የምትቀባጥሪው? ተይዥ ነው ደግሞ። ብቀባጥርስ አንቺ ምን አደረግኩሽ? ተቀበይን ብዬሻለሁ ኧረ አላልሽኝ ታዲያ ምን ታማረሪብኛለሽ ይኸውልሽ ፊዮሪ ዛሬ ሆድ ብሶኛል ደፍቄሽ ሸብይ ነው ሽ የምገባው እኔም እኮ ግራ ስለገባኝ ነው ፊዮሪ ወይ ይሆን የሆነ ነገር ማድረግ ፈልጌ ነበር ብነግርሽ አይደብርሽም ደብርሽም አይደል እንዴ ለምን ይደብረኛል እኔ እኮ ጓደኛሽ ነኝ ሚኪ ሳይሰማ ተደብቀን ሄደን ይዩ ሲነኔ ምን ኦ ፊዮሪ በቃ ትዝ እያለኝ እየተጨናነኩ ወይዳ ወይ ጓደኛዬ የምርሽን ነው በጣም ፊዮሪ፣ ቆይ ቢቀለድ ቢቀለድ በእንደዚህ አይነት ነገር ይቀለዳል? እና እሺ፣ በቃ እንዲ እንግዲህ በጥናት አማለች ፊዮሪ። ማነች ሂዋን ማለት ነው፣ ሂዋን ካላገኘሁት ያመኛል እያለች ነው ያለችው ማለት ነው። ጁሲን ማሳየት እፈልጋለሁ፣ እንድታሳይኝ እፈልጋለሁ ብላ እንግዲህ ፊዮሪ ፍለጋ ጆሲም ፍለጋ ሄዳለች። ግን እዛ ስታገኘው ምን አይነት መልስ ነው የምትሰጠው? ለፊዮሪስ ምን አይነት መልስ ነው የምትሰጣት የሚለውን አብረና ያለን እና አሁን ላይ ማነች ሶሲም ሶሲም እሷም ተይዘዋል ማለት ነው። ሶሲ ደግሞ እሱም ላለማሰብ ብላ ከትምህርት ቤት እንደቀረች ነው የሚያሳየው ማለት ነው እና አሁን ላይ እንግዲህ ቤኔም ማን ነው ጆሲም እንደሚናገረው ከሆነ ከመጨናነቃቸው ነይ፣ እኔ ጭራሽ አልነካኋቸውም። ማን ነው የለብኝም እያለ ነው። ሁለቱም ደግሞ አንድ አይነት ስሜት ነው ያለባቸው ማለት ነው። እንግዲህ ያቺ ጥሩ ዋና የመምህር እህት ነው ልጅ የተባለችው ልጅ፣ የርዕሰ መምህሩ ልጅ ጥሩ አስተሳሰብ አላት። አይኔ ሲጨነቅ እናንትን ሲል ሲጨነቅ አይቼ ነው በማለት የመምህሩ ልጅ ጋ ትናገራለች ማለት ነው። የዚ ጊዜ ጄሪ ደግሞ አንቺም እኔ ጤንነትሽ ያሳስበኛል እያለች ትነግራታለች። አይ የሰው ልጅ ሲጨናነቅ ስታገኝ ትነግረት ነው እንደሚታልፍው ምናምን እያለች ስትነግራት አይ፣ በዛ አይነት አይደለም፣ በማለት ትመልስላታለች ማለት ነው። አሁን እንግዲህ ወደ እናይ ፊዮሪ እና ወደ ጆሲ ጋር ህዋንን ስወስዳት ምን አይነት መልስ ሰጠችው? ወይስ ማነች ህዋንስ? ምን አለች የሚለው እስኪ እንመልከት። አሁን እንግዲህ ለጆሲ የምሰጠው መልስ ህዋን ወይም ተመልከቱ ከምን አና ማሰሙኝ ከሆነ ዚህን ሰራላችሁ አንቂስ አልገልልች ልጅ መላ በላት። አይ ፊዮሪ፣ አንቀሽማ ማልገለው። ምን አንቺ ልጅ ምን ሆነሻል? ሌሎች ሰዎች እውነት ይመስላቸው። ይቅርታ፣ ጭራሽ ነገር በጣም እየጨነቀኝ ነው። ነገር ምን ይጨንቃል? የሚወራው ነገር ውሸት ነው። በዛ ላይ ደግሞ አንድ እንኳን የሚያምነኝ ሰው የለም።

ይሄ ነገር በዚህ የሚቀጥል ከሆነ የምንደራደረው በህይወት ነው ማለት ነው። ገባ አንቺ ያምሻል እንዴ ምንድን ነው ቆይ፣ የምንደራደረው በህይወት ነው ማለት ምን ማለት ነው? አዎና። ታዲያ እንደዚህ እያሰቃየሽ እያየው ዝም እንድለው ትፈልጊያለሽ? ታዲያ የፈለገ ነገር ቢሆን እንዴት በህይወት እንደራደራለን ትይዋለሽ? እኔ እኮ እንደዛ ያልኩት አንቺ አስበይ ነው ቢሆንም በየሱ ያትስቀልጭ ደስ እንግዲህ ህዋን ቆንጆ በዛህ አይነት ደረጃ በመቆጣት ወደ ክላሷ ሄዳለች፣ ማለት ነው። በዚህም ጊዜ ያለችበት ሁኔታ በጣም የተጨናነቀ ስለሆነ እሷን ስለሆነ እሱን ስለሆነ የምታስበው አእምሯን በሙሉ ተቆጣጠራት። እሱ ስለሆነ በቃ አልቻለችም ማለት ነው። አሁን ላይ እንግዲህ ሲጋሜኬ ደግሞ ጭንቅላቱን ብዬ እገላግለዋለሁ እያለ ነው ያለው፣ ማለት ነው። ሚኬ ዝጋ። እንግዲህ እንደምታዩት ህዋኔ በጣም ነው ጉብ ነገር ተናንተን ያለችው። ስለዚህ እኔ እሱ እሱን ገላግለዋለሁ በማለት በጭንቀት ውስጥ ነው እሱም ያለው። ልጁ ጋ ነው አሁን ተናዱ የሚሄደው ማለት ነው። እንግዲህ ቡቸራዊ እያቀሳሰር እና ደግሞ እሱን ለማረጋጋት ይሞክራል ይቃለዳልም። ይበን እናንተን ባልወልድ ብሻ ላይ ነበረ። እኔ ብቸራ በጣም ነው የሚመቸኝ፣ የሚያደርገው ነገር ሁሉ አክቶ ሁሉ ማለት ነው። እና ስለዚህ ይህን ፔርሙዝ አስቀምጬ ልምጣና በቃ ከጎን እመጣለሁ በማለት እስኪ የእንትናን ድምፅ እንጨምረው። ይህ ማን ነው እንግዲህ እዚህ ላይ ሲጠይቀውና ሲያዋት ሰጥተው ነው የሚገኘው። መልስልኝ በስነ ስርዓት የአራዳ ልጅ እየጠየቀ ነው ያለው ወደ ራሴ ቻናሉ መልስ እያለ ነው ያለው። በአራዳኛው ቋንቋ እንግዲህ አእምሮዋን መልስ እያለ ነው። ቻናል ሲለኔ ደግሞ ዩቱብ ቻናሉ መስሎ የነበረ ስለዚህ፣ እስኪ ድምፁን ነው እንጨምር። እንግዲህ ወደ ጆ ሲያቀል ማለት ማለትማ የአራዳ ልጅ ባለሆን እንዴት እንደመውራ አሳይ ነበር። ቆይ ምን አድርግላት ነው ምትሉ? በቃ ይሰማኛል። ፒያሪን ወደ ቻናል ይመልስልኝ ገባ ይ እንዴት አድርጌ ነው መልሳት? እኔ ስለአንተ አይመለከተኝም፣ በቃ ግን ፒያሪ እንደ ድሮ ስትስቅና ስትጮት ማየት ፈልጋለሁ። መልስልኝ። በቃ ይሁን፣ ይሄ ነገር ክላስ ውስጥ እንደ ቀልፍ የጀመረ ነገር ነው እንጂ እውነት አይደለም። እና ታዲያ ሶሲ ምን ሆና ነው ሲ ምናምን እያልች የምታራግበ? እንጃለ እንጃለ። አንተ ሚኪ ኩኒንግ፣ እንዴት እንዴት ነው የምትናገረው? እንዳን ካልተረዳኝ እንዴት እንድናገር ነው የምፈልገው? ይሁን፣ ትሰማኛለህ? እኔ አንተን የምንረዳ ፒያሪን ወደ ቦታዋ ስትመልስልኝ ነው፣ አለበለዚያ እኔ እናንተ ማለት ከባድ ደርቢኖች የሚፈጠረው ማለት እፈርሽና፣ ወደ ሸቢ ነው መመለሱሽ ፍርሽ ስትል ፍርሽ ፍርሽ? አዎ ፍርሽ ፍርሽ። ሰማኛለ ፒያሬን ወደ ቦታው እንድትመለሳት ሁለት ቀን ሰጥቻለሁ። አለበለዚያ ለአንተ እርራይም ትግስትም አይኖርኝም። ገባ? ፈጣሪ ያም ይመጣና ፈርሻሉ፣ ይህ ይመጣና እንደዚህ ያደርጋሉ። ረንዶ ፈጣሪ፣ ምን ውስጥ ነው የገቡት? ይህን ይመስል ነበረ ፋሚሊዎች፣ ማለት ነው። ሲያሳዘነኝ ማለት ነው። እንግዲህ እውነት ቢሆን ውሸት እነሱ ከመጨናነቅ የተነሳም የሚሆን እንግዲህ፣ ደግሞ ሁለቱም ስሜታቸው አንድ አይነት ነው። መስተፋቅር ነው ያደረገባቸውና ስሜታቸው ሁሉ አንድ አይነት ነው። ማነው ሚኪም ወደ ጆሲ ተቀየረብኝ። ማን ነው ስሙ ዲብን ብለው ነው የተናገረችው ነበረ። ሶሲ እሷም እንደዛው አንድ አይነት ስሜት ነው ሲንትን ሲላቸው የነበረው ማለት ነው። እንግዲህ አሁን ላይ ያለው ነገር ይሄ ነው። ጆሲም በቃ በጭንቀት ሁሉም እየመጣ ፈርሻለሁ ይለኛል። ለፈርሻለሁ ፍርሽ ፍርሽ ሲል በሳቅ ነው የሞቱት ማለት ነው እዛው ፈርሽ እጅ ለምን ማን ነው ለቸቤ ይሰጣለሁ፣ እዛው ተሰራታለሁ እንጂ መልስልህ ወደ ቻናሏ እያለ ሲለው ነበረው ማለት። አሁን ላይ እንግዲህ ያለው ነገር ይሄን ይመስላል ማለት ነው። በጣም ነው የሚያዝናኑ ማለት ነው። ዘና ፈታ የሚያረጉኝ እንግዲህ ፊዮሬም ሄደ አለ እንትን ልትላት ብትሞክር ፍጹም ልትታረቅ አልቻለችም። ወደ መጨረሻው ስንሄድ እንግዲህ ቪዲዮ ረዘም እንዳይል ማነች ጽጌ ለያሬድ እየነገረችው እያለ ማነች ፊዮሬ ልበል ይቺ ቤዚና ትችቱ ሆነው ያዳመጧት ነበርና በቃ ተዋት ጨናነቅ ሌላ ሌላ ጓደኛ ቆንጆ እየፈልግልሃለሁ እያለችው ስትል እያዳመጧት ነበረ። ከአሁን በኋላ በቃ ተዋትና ቤዜ ሌላ ትንትን ትላለህ፣ እሷ ትህተዎች ምንድን እንትን ትላለህ እያለ እያዳመጠችው። እንግዲህ በአሁኑ ሰዓት ቤዜ በጣም ፍቅር ውስጥ ናት። በጣም አፍቅረዋለች፣ ያሬድ ማለት ነው። ግን በውስጧ ደብቃ ነበረ ያዘችው አልቻለችም። እሱም እንግዲህ በውሸት ነበረ ያው ሄዳለሁ ብሎ የተናገረው እና ያም ሁሉ ተመረርታለች። በዚህ መንገድ ያሬድን አፍቅረዋለች። ፍቅሩን ልትቀበለው ወደ ላይ ወደ ታይ ለምን አያናግረኝም ብላ ብትቀልም ትልዝም ማለት ተቷ ሲሄድ ደግሞ ተናደደች። እንከፍለው ሄደች ማለት ነው። እሱም በሰራው ስራ እየተጸጸተ እንደዚ ማድረግ የለብኝም ቤዛን ማናደድ የለብኝም ብሎ ውስጡ ጥያቄ ውስጥ ኖበታል። ነገር ግን ይሄን ያደረገችው ጽጌ ሻናት ማለት ነው። እንግዲህ የነበረን ቆይታ ይሄን ይመስላል። ከወደዳችሁ ላይክ ሰብስክራይብ እያረጋችሁ ቤተሰብ የሆነው በቀጣይ በአዲስ ፕሮግራም እስከምንገናኝ ሰላም ሁኑ። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለሁሉ ዓለም ይሁን። ላይክ ሰብስክራይብ እንዳይረሳ። እናመሰግናለን። ከምንም በላይ ሰላም ቀዳሚ ነው እና ሰላምን ያምጣልን። ባይ ባይ። ወዳችኋለሁ።